ፍቅረኛሽ ሬዲሽን ሽፕ ውስጥ ነበር ዳኒል ጋር ማን ናችሁ? ስንት ናችሁ? እነማን ናችሁ? እዚህ ጋርስ ማለው ብሎ ነው። እኛ አክቹዋሊ እንትን ኦፊሻል ማድረግ አልፈለግንም። ገባል። ከአንቺ ደስታዬ ወደ እኔ አሁን አንድ ጥያቄ አለኝ መሰለሽ አሁን የዛኒ ላይቭ ምናምን እየገባችሁ ነበረ። ቆንጆ ነበረ። በቃ ከጁን ዳንኤል ጋር ጧት ሪከርድ ሲመጣልኝ እየተነዛነዛችሁ ነው። ደቂ ይጂ፣ ወደዚህ ይጂ ጊቢ። ከዛ ምንድናችሁ? ከጁን ዳንኤል ጋር ማን ናችሁ? ስንት ናችሁ እነማን ናችሁ? ምንድን ናችሁ? እውነት እኔ በቃ ማወቅ ፈልጋለ ማወቅ ፈልጋለች። ያምሩ ነበረ በቃ እንትን ሲሄዱ። ከዛ ሰሞኑን ደግሞ በቃ የሆኑ እንትኖች ምናምን መጡ እና ምንድን ነው ሱ እዚህ ጋ ስማለው ብሎ ነው ፍቅረኛ፣ ሬሌሽንሽፕ ውስጥ ነበር። የትም የማታገኙ ኢንፎርሜሽን ትሰጣለን፣ አላለም? ይህን ጥያቄ እኮ የጠየቀው ቤካ በረከትከ፣ አጨብጭቡለት! አረ በየቢ አጨብጭቡለት! አረ ብር ላኩለት! አይ በጣም ፀዴ ነበረ። እኔ እኮ እንትን ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር የሚመስለኝ፣ ወይስ በዛ መሀል ነው የተፈጠረው? አየ ነጥቦች ያነሳው እና ሳንጌም እንግባ። እኔ ነገር ብቻ ነው የዛ ሰሞን ምናምን ንገሪን። አሁን ነበረን ስላልሽ ነው ይሄን ነገር የምጠይቅሽ እሱ። አሁን አይደላችሁም። አሁን ንገሪን እንዴት እንደተፈጠረ ምናምን በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው። አይመስልም፣ አይደለም እንትን ነው የሚመስል፣ ኮንፊውዥን ነው። አንዳንድ ሰው ያውቃል፣ አንዳንድ ሰው ደግሞ ለጌም ይመስለዋል። አረ ያውቃል፣ ሰው ያውቃል፣ ሲጀመር የምር ያውቃል። እኛ አክቹዋሊ ኦፊሻል ማድረግ አልፈለግን፣ የምገባ አይደለም ግን ፍቅረኛ ማሾች ነበርን ታ። እንዴት ሊያውቅ ይችላል ሰው? ያስታውቃል። አሁን እዛ ስንጣላ ምናምን የሆነ ሪያክሽናችን ምናምን አያስታውቅም? ያስታውቃል እኛ ገገም ንገባ አልፈለግንም ነበረ። ምናምን ነገር ነው ፈልገው ገባ በሰዓቱ ፍቅረኛ ማሾችንን ምናምን ብዬ መውጣት አልፈለግኩም በዛ እንትን ውስጥ እሱ ሲፈልግ ነበረ። እሱ ኖርማል ነው፣ ቢወጣም ባይወጣም ለእሱ ችግር የለበትም። እኔ ግን አልፈለግኩም ነበረ ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው? የክሊፑ ጊዜ ነው። የዛ ነው ፍቅራችሁ የጎመራው? የዛ እየጀመርን አካባቢ፣ እየጀመርን አካባቢ እዛን የጀመራችሁ፣ ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው። በቃ ከላይቭ በኋላ ነው። በጣም ቅርብነት በጣም ተቀራረብን ምናምን እና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን፣ ከዛ ሁለታችንም ፍቅር ውስጥ ገባን። ከዛ አንድ ላይ ሆነ የሆነ ሰዓት ላይ አይ ቲንክ የሆነ ክሊፕ ላይ በሌላ ሰው ትይዝ አድርጎ ጆን ዳንኤል ድሮፕ ሲያደርገው ሞዴሏ ጃኒ ነበር ከዛ ደግሞ ኦልሬዲ ሶሻል ሚዲያ ላይ ተጣልተዋል የሚል ወሬ ስለነበረ ኤክስፔክት አላደረግንም አንቺ ሚዚክ ቪዲዮ ላይ እንደምትኖር እንዴት ነበረ ፕሮሰሱ ምናምን ዱባይ ደግሞ በጣም በሚገራሩ መኪናዎች ላምበርጊኒ ይላል። ተጣልተን ነበረ በዛ ሰዓት፣ የምር ተጣልተን ነበር። የምር ተጣልተን ነበረ። ቪዲዮ ቀድሞ ተቀርጾ ነበር ነው ወይስ? ቀድሞ መጀመሪያ እኮ የቀረጽ ነው። ከቀረጻችሁ በኋላ የጣላችሁት? ከዛኔ መሀል ላይ ዱባይ ያልሄድኩም፣ የዛኔ ተጣልተን ሄድኩት። የክሊፑ ፕሮሰስ እንዴ ነበረ? ስትቀረጹ ምናምን እንዴ ነበር? ምን ገረመሽ ምናምን? አሪፍ ነበረ። ከልባችን የሰራ ነው ማለት የሆነ ሁለት የሚፋቀሩ ጥንዶች ስታቸው ይቀየራል። አሁን ብዙ ሰው ማን እየሄደ አይ፣ ከምር ግን ከልባችን የሰራ ነው። አሪፍ አሪፍ የሆኑ ከልባችን የሰራ ነው። ካሜራው እሱ እሱ ምናን አልገረመሽ? ካሜራው በጣም ጥራቱ ምናምን አንደኛ ነው። ካሉት ክሊፖች የኛ በጣም ጸደይ ነው። በጣም ብዙ ኮሜንትም ይነገረናል። እንደዚህ ዐይነት ቆንጆ ነበረ። የሚታየው ነገር ቆንጆ ነው። መኪኖቹ አዲስ ናቸው። ፎቆ አዲስ ነው፣ ንጹህ ነው። መኪና ኪራይ አለ አዱባይ ውስጥ። በሰዓት ስንት ብር ነው? በጣም ውድ ነው ኪራዩ። እኛ የተከራየ ነው በሰዓት ሁለት ሺህ አምስት መቶ ድራም። ስንት ብር ማለት አሁን የድራሙን ዋጋ ማወቅ አለብኝ። ጋይስ እንዴ ሁለት ሺህ አምስት መቶ ውስጥ ያባዘው፣ በሰዓት ስንት ሰዓት ቆየ አራም ሽተን ነበረ በጣም ቀኑ ሙሉ ነው የቆየው። ነዳች ቀኑ ሙሉማ አይደለም ሙሉማ እንዴት ይሆናል? ላይ ለሆነ ሲን የተፈለገው ያሲን እስከሚያልቅ ድረስ ግዴታ ስንት ሰዓት የሚሆን ባለቀበት ሰዓት ነው የሚሄደው መኪና። እንንዳ ብትሉ ግን መንዳት ትችላላችሁ። እሺ ከዛ ወደዚህ ስመጪ አልተለወጠብሽም። እኔ አሁን ምን እንደተፈጠረ ልንገርሽ። እኔ እውነት ልናገር አልም ስለታይላል ግን ዛ ቆይቼ ምናምን መጠው የሚያስመጣ ገጠር መጠው መሰለኝ። የኛ የእኛ ዲያስፖራ አንድ ሀገር ሄደህ ነው እንደዚህ የምትለው? ወሬኛ ለአስራ አምስት ቀን ሄዱ። ሌላ ሀገር ሄደች ስትመጪ እሱ እንዳለው ነው የሚመስለው የሆነ ብቻ ያለ ነው። ፀሐዩን ቀነስ ስናደረገው አላቅ ምንም ማስተካከል እንዳለብን አልገባኝም። ግን ማል ልክ እዚህ ስደርስ የሆነ በቃ አላ። ሜይ ቢ አንተ የገባበት ሰፈር ኮርና ሰው ነው ቢሆንስ? እሱማ ኦቢውስሊ ሰፈሩም ወደ መሀልማ እኛ የመሀል ሸገር ልጆችን እንደዚህ አትበላ ልጆች። ምንድን ነበር ሀሳብሽ? እነዛን ክሊፖች ስትሰሩ ምንድን ነበር ሀሳቡ? ልክ አንቺ ስገቢ ምናምን እንዴት እንሰራዋለን ምናምን ብላችሁ እንዴት ነበር መጀመሪያ የሚያወራችሁት? ማለት እንዴት ስለ ክሊፑ መጀመሪያ ያወራችሁት እንዴት ነበር? አልገባኝም። ጥያቄ በደንብ አብረን እንዴት ነበር እንዴት ነበር ስትል፣ አሁን ለምሳሌ ልክ ክሊፑን ልሰሩ ስትሉ እንዴት ነው ያወራሽ? ኦዲዮ ካለቀ በኋላ እንትን እንሄዳለን ተባብላችሁ ከዛ በፊት ነው መጀመሪያ አንቺ ቶኛለሽ የቀጣይ ዘፈኑ ላይ ቶኝ ብሎ አውርቶች ነው ከዛ በኋላ ዘፈኑ የተሰራው ምናምን እንዴት ነበረ? ወሬው ማለት ነው መጀመሪያ አወራንበት ሙዚቃው በጣም ደስ የሚል ደስ የሚል ተሰርቶ ነበር። ከዛ አይደለም እኔ ከተዋወቅ ነው በኋላ ነው ሙዚቃ የተሰራ። እሺ ቆንጆ ስራን ሰራን ብለን አወራን። ስለዚህ መጀመሪያ ከዘፈኑ በፊት አንቺ የዛ ዘፈን ሞዴል እንደምትሆኚ አውቃለሁ። አዎ፣ ይሄ ነበር ጥያቄ። ኦኬ ይሄ ነበር ጥያቄ። የአለም ሲሳይ ቤት ያደረገው ሌሎች የሙዚቃ ቪዲዮ እንትኖች አልመጡልሽም? እ ሙዚክ ቪዲዮ ላይ ግቢ ምናምን የሚሉ ጥያቄዎች መቶልኛል። ከዛ በፊት ከዛ በኋላ ከዛ በኋላ፣ አልወደድሽም? ሀሳቡን ነው መስራት አልፈለግኩም። አፈልጊ ሙዚክ ቪዲዮ መስራት የሆነ በፊት ፊልም መስራት ትፈልጊ ነበር። አሁን ፊልም ስክሪፕት ቢመጣልሽ ለመስራት ጊዜ ስራሱ አለሽ አሁን በደንብ ነው ፊልም በኢየሱስም በደንብ ነው እንጂ እንትን አስብ ያለው ባይዘ እግዚአብሔር ካለ ለወደፊት ፕሮዲስ ፊልሞች። እኔ ፊልም አስብ ያለው ባይዘ ጃኒ የሆነ አሪፍ ስክሪፕት አለኝና አብረን ብንሰራት ነው በረከት አጎት ነው መስራት እችላለሁ። እረ ፕሮፖዛል እናስገባለን እንደው እቸው ጉዱላ ችግር የለውም እ በትልቅ ጹግን ፕሮዲስ ያደረግሽው ፊልም ላይ ለመተወን ፕላን አለሽ ወይስ ከመጣለሽ ስክሪፕት ለመስራት ሬዲ ነሽ? አሪፍ በቃ እዛ ውስጥ ከገባሽበት ከፈለጉ ተውነዋለ ከፈለጉ የፈለጉትን ሰው አስገባለሁ ራሴ ፕሮዲስ ካደረግኩት ራሴ ነኝ የምመራው ማለት ነው ከፈለኩኝ ተው ነዋለሁ ስለዚህ እንደዚህ የመጣልሽ እድል ኖሮ እንደዚህ ከስክሪፕትና መቶልሽ እንትን ያልሸዋለ ያልተመችሽ መቶ ያቃል እነዚህ አይነት ነገሮች አይ አሁን ላይ እንኳን ይመጣልኛል በጣም ብዙ ነው ይመጣልኝ ባይዘ ግን ከላይቭ ጋር ምናምን አይመቸኝም ላይቭ እንደ ነገርኩ ቅድም አውርተንበታል ምን ያህል እንቅልፍ እንደሚፈጅ ምናምን እንደምንተኛ ሶ አልሰራም። ሜይ ቢ ላይቭ ካቆምኩኝ ምናምን ወደፊት። መቼ ግን ይመስልሻል፣ ላይቭ ማቆሙ? ለምን ታቆሚያለሽ? ዝም ብሎስ ኤንጆይ እያረክም የምታደርገው ነገር ነው። እንደ ስንትን ካየው ኤንጆይ ታደርጊያለሽ። ኦፍኮርስ እ ስራ ብዬ ተሰራ ረበየሱ በጣም ኤንጆይ የማደርግበት አንተ እኮ እንትን ስለ ፋሚሊ ስለሌለ ይመስለኛል። በትክክለኛው ግን አለኝ በትክክለኛው ዓለም ላይ ግን አለኝ። እንደ ስራ የምገበው ከመክፈቴ በፊት ማለዚ ወገብ ሁሉም ወደኔ ቅረብ ቤታችን እንዳይፈርስ የምለውን ስሜ